ውጣ እቺ ሳይደርስ እኔ ካለጋ ለራሳችን እንበላለን። ሰላም ሰላም፣ እንዴት ናችሁ ውድ የተከበራችሁ ቤተሰቦቻችን? ወሳፕ ኤቭሪባዲ። በነገራችን ላይ ዛሬ ጨዋታ ላጫወታችሁ ነው ለእነ ጫወት ከሁለት ከቤዚ እና ከማርቲ ጋር እሺ። እና ምን መሰላችሁ እንዴ አቆጣም ጥለን ምግብ በበላ ማለት ነው። እና በነገራችን ላይ ይህ ጨዋታ ማለት ነው ዩቲዩብን የጀመርኩበት ነው። አመት ከሁለት ወር ዩቲዩብ የጀመርኩት በዚህ ጌም ነው። እና የዛሬ አንድ አመት ከምናምን ለማክበር ትዝታችንን ለመቀስቀስ ቤዛ፣ በነገራችን ላይ ጎበዝ ናት። በዚህ በዚህ እኔ ምንም ብግምት መጥቼ ልተፍተፍ እያልኩ ነው። ሰው ደግሞ እና ዛሬ እንወዳደራለን ማለት ነው። ቆንጆ ምግብ አምጥተናል። ይኸው ሸርማ፣ ይኸው ዚጋም ሶስ አለን። እና እንግዲህ ከጂም ነው የመጣሁት። ቶሎ ቶሎ እንዲደርሰኝ እንግዲህ እጸል ያለው

እኔ ውሃ ነው የምጠጣው፣ እዚህ ስፕራይት ነው የምጠጣው እና ይፈቀደልኝ

ስፔሻሊ ምርር ስለይ በጣም ከመብዛቱ የተነሳ አንዳንድ አከፋፈል ሁለት ሁለት እንዲበሉ። ወይ አውነት እግዚአብሔር እንደዚህ ባይሆን ኖሮ ማለት ነው። አይደለም ጋር ደግሞ እንደዚህ ኑሮ አይ እኔ መጨረሻው ግን ከፈለጋችሁ እንደዚህ ነው። በጣም ጠግቤያለሁ። አብራችሁን ስለነበራችሁ በጣም እናመሰግናለን። ቆንጆ ቆይታ ነበር። ኔክስት ደግሞ ማለት ነው

ጠግበናል እደእዳረእና የነበረን ጊዜ ይመስላል። ስላያችሁን እናመሰግናለን። ኔክስት ደግሞ በሌላ ፕሮግራም እንገናኛለን።

ምግባስ ቀደስ ፍስዱን አይዞሽ ማርት አንዳንዴ እድልም ሲበዛ አይሽ እንደዚህ ያደርጋል። ሁሌ እንደዚህ እየጠገበ ብንሰራ። አረ ጉንጭ ራሱ አንቺ ዛሬ አሁን አሁን የበላሁት ነው እንደዚህ የሆንኩት። ጉንጭ ራስ ወጣ ጋይስ በቀች ዲም። ሁሌ የምንጫወታት እንወዳችኋለን። ባይ